አራይ ፒስ ሰላም እንዴት ናችሁ? አራይ ዛሬ ትንሽ ማውራት የፈለግኩት የፈለኩት ስለዚህ ስለ ኦርቶዶክስ ቤተክርስቲያን ጳጳሶች ወይም ፓትሪያርክ የሚባሉት የሚይዙት አንድ ስታፍ አለ ላይተስ ይባላል ወይም ደግሞ አይገሱ ስታፍ፣ ስለ እሱ ነው ማውራት የምፈልገው። ይሄ የምትመለከቱት የግሪክ ይመስለኛል የግሪክ ፓትሪያርክ ይመስለኛል የግሪክ ኦርቶዶክስ ይሄኛው አይ ቲንክ አርሜኒያ ኦር ሳምቲንግ ላይክ ዳት እንደዚህ ይመስለኛል። እና ፊት ለፊት ስለያዘው ነገር ነው ማውራት የምፈልገው። ይሄ ደግሞ የኢትዮጵያው ፓትሪያርክ የኃይለ ስላሴ ጊዜ ነው። ተመልክታችሁት ከሆነ ከላይ ይዘውታል። የሚያሳየው ቅርብ አድርጌ አሳያቸዋለሁኝ። እምናሹን ይህ አሜሪካ ያሉት ሰውዬ መሰሉኝ፣ አሜሪካው ጳጳስ መሰሉኝ፣ አሜሪካ ያሉት የኦርቶዶክስ ምናሹ። እርግጠኛ አይደለሁም። ትናት በለኝ ኮታ አታርቁኝ እኚህ በፊት የነበሩት ጳጳስ ናቸው። እሚን- ፓትሪያርክ ከዚህ ከአሁኑ በፊት የነበሩት የመለስ ጊዜ የነበሩት የሞቱት እኚህ አዲስ ይመስሉኛል። እንድታዩ የምፈልገው ን የያዙትን እንጨት ነው ወርቅ የያዙት እንጨት። ምን ነው የሚባለው? ስታፍ ነው እንድታዩ ነው የምፈልገው። ከላይ ያሉት ሁለት እባቦች እነሱ እንድታዩ ነው የምፈልገው። አይ በቀኝ በኩል ያሉት እ የንትን ሰው ናቸው የኢትዮጵያ ናቸው። መሀል ላይ ያለው ደግሞ የግብፅና የህንድ ሀገር ፓትሪያርክ ነው። ይኸውና እኚህ እና የኢትዮጵያ እንደገና ከኋላቸው አይታችሁ ታላለ። ስታፉን አያችሁ ታላለ። ቀረብ አድርጌ ያሳያቸዋሉ። እንዳልኳቸው ይሄው እና እዚህ ጋር ቀረብ አድርጌ ያሳየኋቸው አይደለም። አሁን እንደምታዩት ከሆነ ይሄው እና እዚህ ጋር ሁለት እባቦች አሉ። ኦኬ ለምድነው ሁለት እባቦች ያሉበትን ስታፍ ይዞ የሚዞሩት እነዚህ የኦርቶዶክስ ቄሶች ወይም ፓትሪያርክ ዋና መሪ የሚባሉት ሰውዬ ለምንድን ነው ይህንን ይዘው የሚሄዱት? ሁሉም ጋር ያለው የግሪኩን ብትሉ የግሪክ ኦርቶዶክስ፣ የራሺያ ኦርቶዶክስ፣ የአርሜኒያ ኦርቶዶክስ ኤኒ ቦታ ብትሄዱ ሲሪያክ፣ ሁሉም ቦታ አለ ይሄ ነገር እና ለምንድን ነው ሁለት እባብ ያለው ነገር ይዘው የሚሄዱት? እንዳውም የእኛው እዚጋ ስታዩት እንደንትን ነገር ይመስላል። እንደ ዘንዶም ነገር ይመስላል። እንዴት ይሄ ምንድን ነው? እንደ ድራገን ነገር አለ አይደል? አንዳንዴ ጥርሱ ምናምን የገጠጠ ምናምን ነገር እንደዛ ነገር ይመስላል እና ግን ያው እንደ እባብ ነው። ምን ነው እባብ ነው እሚለው እኔ ከሌላ ቦታ ላይ እንደ እባብ ነው የሚታየው። ያው እና እዚህ ጋር እዚህ ጋር ይሄውላችሁ እንደ እባብ ሆኖ ይታያል። እዚህ ጋርም ደግሞ ይሄውላችሁ እንደ እባብ ምላሱ ወጥቶ ምናምን ነገር እንደዛ ይታያል። እና ለምንድን ነው ይሄ ነገር ኦርቶዶክስ ውስጥ ያለው? ለምንድን ነው ምንድን ነው ሲምባሊዝሙ? ምንድን ነው ለምንድን ነው ያስፈለገው? ይሄ ነገር ይዞ መዞር ለምን ያስፈለገ? አይና የሚሰጡት ምክንያት አለ አንደኛው ምክንያት የሚሉት ምንድን ነው ሙሴ ምናምን ነገር ሙሴ በረሃ ላይ ያሉ ለእስራኤላውያን በእባብ እየተነደፉ ሲሞቱ ጊዜ እግዚአብሔር በካፐር ወይ ደግሞ በምንድን በመዳብ አድርገህ እባብ ሰርተህ ሲቃል ምናምን ብሎት ነበረ። እና እንደሱ አርጎ ነው ያደረገው። ለሱ ነው ይላሉ። ያን ጊዜ ግን የነበረው አንድ እባብ ብቻ ነው የነበረው። ይሄ ግን ሁለት እባብ ነው ያለው። አልገባኝም ለምን እንደዛ እንዳስፈለገ ይሁላችሁ እንዳልኳቸው እዚህ ጋር ነው አርግ የተባለው በመዳብ ሰርቶ ላይ ያደረገው ሰቀለው። አሚን አውቆ ነው መስቀሉ ምናምን ያደረጉ እንደዛ ለም የሰቀለው እሱ እንደ ፐ ነገር ሰርቶ ነው የሰራ የሰቀለው ቢ ሌላ ስል ካለ ይሁና እንደዚህ ማለት ነው። እንደዚህ አርገን የሰቀለው እሱ እና እንደምታዩት ከሆነ አንድ እባብ ነው። እነዚህ ኦርቶዶክሶቹ ጋር ያለው ግን ሁለት እባብ ነው። ሁለት እባብ ናቸው አንድ ላይ ያሉት እና ከታች ሁለቱም እባብ ይገናኛሉ። እና ለምንድን ነው ያ ነገር ያስፈልገው? እና ይሄ ነገር ምን መሰላችሁ፣ ማጂክ ነው። ማጂክ ስላችሁ ደግሞ ይሄ ሳይንቲፊክ፣ ይሄ እንደዚህ ማለት ስላችሁ ይሄ ኤሶቴሪክ ይባላል። ከጥሮ ድሮ ድሮ የመጣ ነገር ክርስትና ሃይማኖት ከመምጣቱ በፊት የነበረ ጣዖት አምልኮ ጋር የነበረ አሰራር ነው። ይሄ ከእንደነገርኳቸው አብዛኛዎቹ 99.9 ፐርሰንት ሃይማኖቶች የመጡት ከባቢሎናውያን ወይም ደግሞ ግብጻውያን ሚስትሪ ስኩል ሲስተም ይባላል። የሚስጢር ምናምን ነገር የሚስጥር ትምህርት ምናምን ነገር እንደዛ ትምህርት የሚሰጠው ለነዚህ በማጂክ ወይም ደግሞ በዚህ በጥንቆላ በምናምናምን ጠለቅ ያለ እውቀት ላላቸው ሰዎች ነው። ወይም ደግሞ አስፈላጊ ለሚባሉት አሁን ምሳሌ ለንጉ ሰዎች፣ ለተማሩ ሰዎች ምናምን ነገር እንደዛ እንደዛ ማለት ስልጣን ላይ ላሉ ሰዎች ማለት ነው። ለእነሱ ነው የሚሰጠው፣ እና ደግሞ ለሀብታሞች እና ያ ነገር የሚሰጠው እና ይሄ ኤክስክሉሲቭ የሆነ የተለየ ክለብ ነው። የተወሰኑ ሰዎች ብቻ ናቸው የሚገባቸው የሚያውቁትና አሁን ለምሳሌ በዚያ በአሁን ጊዜ አለም ላይ ለምሳሌ እነዚህ ኦርቶዶክስ ቄሶች ያሉ አለ፣ ሁሉም አይደሉም፣ ዋና ዋናዎቹ ከላይ ያሉት አሉበት። የካቶሊኮች እንዳለ አሉበት፣ ከላይ ያሉት ማለት ነው። መንግስታት፣ እነዚህ ፕሬዚዳንቶች፣ ጠቅላይ ሚኒስትሮች ምናምን እንዳለ አሉበት። እነዚህ በጣም ሀብታም የሚባሉት ሰዎች ቢልጌት ምናምን እነሱ አሉበት። ሙዚቃ ሙዚቃ ሰዎች ምናምን አሉበት ስፖርተኞች ምናምን አሉበት። በጣም ላይ እንደዚህ እንግዲህ በጣም የሚታወቁ የሚባሉት ፌመስ የሚባሉት ሰዎች በሙሉ ከእያንዳንዱ ሀገር ማለት ነው እነሱ በሙሉ አሉበት። አይነው እናንተ ኢሉሚናቲ ምናምን ትሉታላችሁ፣ ወይም ደግሞ ስድስት ስድስት ስድስት ትሉታላችሁ። ያ ኤክስክሉሲቭ ክለብ ያለው ያንን ሃይማኖት የሚከተሉ ናቸው እነሱ እና ይሄ ስታፍ ወይ ደግሞ ይሄ ስታፍ ይሄ ኦርቶዶክሶች ቄሶች የሚሸከሙት ስታፍ ከዛ ጋር የተያያዘ ነገር ነው። ምንድን የሚያሳየው መሰላችሁ? ሁለት እባቦች ያሳያል፣ ዳርና ቀኝ አይደለ? አንደኛው ነጭ እባብ ነው፣ አንደኛው ጥቁር እባብ ነው። ይሄ በወርቅ ስለሆነ እንደዛ አድርገው ሰርተውታል። እንትኑ ነው የምነግራችሁ፣ ሚስጥሩ ነው የምነግራችሁ። ሚስጥሩ ምን መሰላችሁ? ሁለት እባቦች አንድ ላይ ሲዋሃዱ ማለት ነው። አሁን ለምሳሌ ወንድና ሴት ሊሆን ይችላል። አንድ ላይ ሲዋሃዱ ምን ይፈጥራል መሰላችሁ? ትራንስጀንደር ይባላል ትራንስጀንደር ይባላል። ትራንስጀንደሪዝም ማለት ደግሞ ምንድነው? የሁለቱ ወንድና ሴት አቀላቅሎ አንድ ጾታ እንደመፍጠር ማለት ነው። ጥቁርና ነጭ አቀላቅሎ አንድን መፍጠር ማለት ነው። እንግዲህ እንደዛ ሲቀላቅሉት ምን ይሆናል ይመስላችኋል? በእነሱ አስተሳሰብ እንደዛ ሲቀላቅሉት እነሱ እንደ አምላክ ይሆናሉ፣ ወይም ደግሞ እንደ ጋድ ይሆናሉ። እንዳልኳቸው እንደዛ ወንድና ሴት ያደርጋሉ። ጥቁርና ሴት ያደርጋሉ፣ ይቅርታ፣ ወንድና ሴት ያደርጋሉ፣ ጥቁርና ነጭ ያደርጋሉ። ጥሩና መጥፎ ያደርጋሉ፣ ፀሐይና ጨረቃ ያደርጋሉ። ብቻ የተለያዩ ሁለት ተቃራኒዎችን አንድ ላይ አድርገው ከዛም በኋላ የሚመጣው ነገር ማለት ነው። ይሄ ነገር እንቀጥላለን። እንዳልኳችሁ በሙሴ ነው ነው የሚሉት ሙሴ ጊዜ የተደረገ ነገር ነው ይላሉ። ሆና ሌላ ፒክቸር እንደገና ጋ እዚህ ጋር ደግሞ ያልኳቸው ሰውች የሞቱ ምናምን ታያላችሁ። አለ እሱ ማለት ነው። አንዱ ደግሞ ምንድነው የሚላ የሚመሰላችሁ ሙሴ ፈርኦን ጋር ሄዶ የነበረ ጊዜ ያው በትርህን ጣል ተብሎ ጣለ፣ በትሉ እባብ ሆነ። ከዛ በኋላ እባቡ የግብጾችም እንደዛ እያደረጉ ነበር። ምንላ የሚባሉት እነዚህ የሃይማኖት መሪዎች የነበሩት እነሱም እንትናቸውን ብትራቸውን ሲጥሉ እባብ ሆነ። ግን ምንድነው የሙሴ እባብ ትልቅ ሆና ሁሉንም ዋጠቻቸው ነው የሚለው። እዚጋ እየነከሰች ታያላችሁ፣ እዚጋም እየዋጠው ታያላችሁ። የነጭ የለበሰው ሙሴ መሆኑ ነው። እንግዲህ በዚህ ስዕል አምሳያ ግብጾቹ ራቁታቸውን ያሉት ሰዎች ናቸው። ግብጾቹ ወይስ እና እያየፍት ከሆነ እንደዛ ዋጠች ምናምን እያለ መጽሐፍ ቅዱስ ሲናገር ሰዓት ላይ እና ያ የሚያሳየውም አንድ እባብ ብቻ ነው። እዚህ ጋር ግን ለምንድን ነው ሁለት እባብ ሊኖር ይቻለው? ሁለት እባብ ለምንድን ነው ሊኖር ይቻለው? ይህንን ለምን እንደዛ ያደረጉኝ ሰውዬ ለምን እንደዛ ይዘው ይዞራሉ? እሱ ነው ኦኬ። ስለዚህ እንዳልኳችሁ ይሄ አንድ እባብ ብቻ ከሆነ ሙሴ ያሰው ለምንድን ነው ሁለት የሚደረገው? ያልኳችሁ ነገር አለ አይደለ? እንቀጥላለን። እሱ ነው አራ ይሄ ከዱሰስ ይባላል። ይሄ ከዱሰስ ማለት እንግዲህ ይሄ ለ የህክምና ምንድነው፣ የዓለም ጤና ሚኒስተር ምናምን ህክምና ምናምን ነገር የነሱ ምልክት ነው። የነሱ አርማ ነው ኦኬ። የነሱ አርማ ነው። ምን እንደምታዩት ከሆነ ሁለት እንትን አለ ባይዘወይ ይሄ ቅዱስ ማለት ከጣዖት ከሰይጣን አምልኮ ጋር ወይ ደግሞ ከባፎሜት ወይም ደግሞ ከሉሲፈር አምልኮ ጋር የተያዘ ነገር አለው። ኦኬ ኬሚስት ይባላል። ኬሚስትሪ ይባላል። ኬሚስትሪ ከኬም ወይም ደግሞ እንትን የመጣ ነው። ከግብፅ የመጣ ነው። ኬመት ከሚለው ኬም ይባላል። ከዛ የመጣ ነገር ነው። ያንን ደግሞ ያመጣው ኩሽ ነው። ኩሽ ማለት የኖህ ልጅ ማለት ነው። የኖህ ልጅ ሀም አለ። ከሀም በኋላ የመጣ ኩሽ ነው እሱ ነው። ይህንን ከፍለድ በፊት ወይም ደግሞ ከጎርፍ በፊት እግዚአብሔር ዓለምን ከጎርፍ ከማጥፋቱ በፊት የነበረው ሃይማኖት አምልኮ አለ። ዋናው ምክንያት የሆነለት እግዚአብሔር እንዲያጠፋው ዓለምን እንዲያጠፋ ያደረገበት ዋናው ምክንያቱ እዛ የነበረው ሃይማኖት ነበረ። እሱን ነገር ኩሽ የሚባለው ነገር ሰውዬ የኖህ ልጅ ልጅ ይዞት መጣና እንደ አዲስ ማስተማር ጀመረ። እሱ ለማን አስተማረ? ለህዝቦቹ አስተማረ። ከዛ በኋላ ደግሞ ለልጅም ደግሞ ኔምራድ ለሚባለው ልጅ ደግሞ አስተማረ። እና ያ ነገር ይሄ የህክምና ምናምን ያልኳችሁ ይሄ ሁለት እባብ ነገሮች ያልኳችሁ ከዛ አብሮ የመጣ ነገር ነው። ያን ጊዜ የተነበረ ነገር ነው። ይሄ እንግዲህ ክርስቶስ ከመወለዱ ወደ 3000 አመት በፊት ማለት ነው። ኦኬ አ የሁላችሁ እዚህ ጋር እንዳልኳችሁ ይሄ እንትን ይባላል። ይሄ ክራፍት ነው። ይሄ ምንድነው የሚባለው ኤሶቴሪክ ክራፍት ይባላል። ይሄ ጥንት የነበረ ነገር ነው። እና እንዳልኳችሁ እባቦቹ ይሉና አንድ ነው የሚሆነት በአጠቃላይ አይደለም እንዴ ሁለቱም አንድ ላይ ሆኖ በአንድ እንጨት ላይ ማለት ነው አንድ ላይ ሆኖ በአንድ ፋያለስ ወይም ደግሞ ጎርፍ ምንድን ነው የሚባለው ይሄ አንድ ሰይፍ ወንጭ ስታፍ የፈለጋችሁት ማለት ትችላላችሁ ያ ነገር ነው ይህ ነገር ብዙ ጽሁፎች አሉት ሌላ ጊዜ አንብቤ እንትን እላቸዋለሁ ዘንድ አጋጣሚ ያገኙት እንቀጥላለን ይኸውላችሁ ይሄ እንግዲህ ባፎመት ይባላል ባፎመት ይባላል ባፎመት የሚባለው ወደ ሆዱ ጋር ስትመለከቱ ሁለት እባቦች ይታያችኋል አይደል ከላይ ተመልከቱ ሰውዬ ከላይ ማለት ጡት ደረቱ አካባቢ ስታዩት የሴጡት አለው እታች ደግሞ በብልቱ አካባቢ ስታዩት ደግሞ እባቦች የሚወጡበት እሱ ደግሞ የወንድ ዕቃ ማለት ነው። በአጠቃላይ ይሄ ወንድም ሴት የሆነ በፈመት ማለት ነው። እና በፈመት እንደዛ ለማለት ፈልገው ነው። ወንድና ሴት ቅልቅል ማለት ነው። ለዚህ ሁለቱ እባቦች እዛ ጋ ያሉት ወንድ እባብና ሴት እባብ ናቸው። አንድ ላይ ተቀላቅለው ይህንን ፍጥረት ፈጠሩ ማለት ነው። ይሄ ሰውዬ እንግዲህ ለዚህ ነው የወንድ ዕቃና የሴት ጡት ያለው እንደዛ ለማለት ፈልገው ነው ኦኬ ስለዚህ እነሱም እነዚህ እዛ ስልጣን ላይ ያሉትም ሰዎች ምንድነው መሰላችሁ የሚሆኑት አንዳንዴ ጊዜ እንደ ሴት ግብረ ሰዶማውያን ይሆናሉ እንደዛ ናቸው ግብረ ሰዶማውያን ናቸው ሁሉም አንዳንዴ እንደ ሴት ይሆናሉ አንዳንዴ እንደ ወንድ ይሆናሉ ማለት ሴክስ ያደርጉ አንዴ ወንዱና ወንዱ ሴቷና ሴቷ ሴቱና ቻ ብቻ እንደ እንትናቸው ነው የሚያደርጉት አላለ እንደ ስኬጃላቸው ማለት ነው እና ያንን ነገር ማድረግ አለባቸው። እነሱ አሳይንድ ወይም ደግሞ ሀብታም ለመሆን ከፈለጉ እና እዛ ነገር ውስጥ መቀላቀል ከፈለጉ ያንን ነገር ማድረግ ግዴታ አለባቸው። አንዴ ወንድ መሆን፣ አንዴ ሴት መሆን ባስፈለገ ሰዓት እና ከተባለ አንዱ ሄዶ አርጌ የተባለን ያደርጋል። ምንም ጥርጥር ጥያቄ ምናምን ማድረግ ማቅረብ የለም ኦኬ። ያንን ነገር ተቀብለውበት ነው የዛ ነገር ውስጥ የሚገቡት። በጣም አስፀያፊ ነገር ነው። በሬዝ ዋሬ ሬዝ እና መላቸው ይሄ ባፈመት ነው እና ይሄ ባፈመት ነገር ነው እዛ ኦርቶዶክስ ቤተክርስቲያን እንትን ላይ ያለው ይሄ የጳጳሱ የያዘው እንትን ነገር ላይ ልክ በአፈመቱ ጋር ያለው ሁለት እባቦች፣ እዛም ጳጳሱ ጋር ያዘው ምንትን አለ ወይ ደሞ ፓትሪያርኩ የያዘው እንትን ላይ አለ። ሁላችሁ እዚህ ጋም ተመልከቱ፣ እዚህ ጋም ተመልከቱ። በቃ እና ይሄን ያልኳችሁ ይሄ ነው። እንግዲህ ፓትሪያርኩ ጋር ያለ ምላችሁ ሁለቱ እባቦች ያልኳችሁ እነዚህ ናቸው። እንግዲህ አይታችሁት ከሆነ አይታችሁታል። እንግዲህ ምንም ከዚህ በላይ ምንም ልነግራችሁ የምችለው ነገር የለም። እና ይሄ ነገር ለምንድን ነው እዛ ውስጥ ያለው? ኢትዮጵያ ኦርቶዶክስ ቤተክርስቲያን ወይም ደግሞ ክርስትና ሃይማኖት እግዚአብሔር ነው የምከተለው መጽሐፍ ቅዱስ ነው የምከተለው ብሎ ካለ ይሄንን አይነት ዊክድ የሆነ ይህን የተረገመ አይነት አምልኮ ለምንድን ነው እዛ ውስጥ ያለው? የሙሴ ምናምን ነው አትበሉኝ። የሙሴ ምናምን በትር አንድ በትር ነው የወረወረው ሙሴ አንጠልጥለው የተባለውም አንድ በትን ያንጠለጥለው ይሄ ሁለቱን አንድ ላይ ያገናኝበት ምንም ነገር የለም። ይሄ የውሸት ነው። እንደዛ ብሎ ሲሏችሁ የውሸት ነው። እናንተ መንቀስ አለባቸው፣ አንደርስታንድ ማድረግ አለባቸው። ዝም ብሎ እንደ ጅል እያዩ እናንተ የሚጫወቱበት ነገርኳችሁ ክርስትና ሃይማኖት አልኳችሁ፣ እስልምና ሃይማኖት፣ ይሁዳ አምልኮዎች በሙሉ ከባቢሎናውያን እና ከሜቴክ ወይም ግብፃውያን ሚስጥሪ ስኩል ወይ ደግሞ ሚስጥር ትምህርት ቤት የመጡ ነገሮች ናቸው። ሃይማኖቶቹ ከዛ ነው የወጡት። ለዛ ነው በቀደምነ ቪዲዮ ሰርች የነበረ ላሊበላ ውስጥ ያሳየኋችኋል። ይህ የስዋስቲካ ወይ ደሞ የናሲ አይነት ምልክት ያለው ነገር እዛ ባለ ላሊበላ ቤተክርስቲያን ላይ አለ፣ መስቀሉ ላይ አለ። ለምንድነው ቡዲስቶች ያለ ቡዲስት አምልኮ የሚከተሉ እነሱም ጋር አለ፣ ናሲዎቹ ጋር አለ፣ ሂትለር ጋ ምናምን አለ እና ክርስትና ሃይማኖት ከተባለ መጽሐፍ ቅዱስ ተከታይ ነው ከተባለ ለምንድን ነው እንደዚህ አይነት ነገሮች እዛ ቦታ የምናየው? አሁን ደግሞ ይኸውላችሁ እባብ ደግሞ እናያለ ሁለት እባቦች አንድ ላይ ሆነው እናያለን። እነዚህ ጣዖት አምልኮ የሚያደርጉት የነበሩት በባፎመት ወይም ደግሞ በሰይጣን ወይ በሉስፈር የሚያመልኩት ሰዎች ያላቸውን አይነት ነገር ነው ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለው ወይም ክርስትና ሃይማኖት ውስጥ ያለው። ካቶሊኮችም ጋር አለ ባይል ወይ ትንሽ ይለያል፣ ይቀየት ይላል እንጂ እነሱም ጋር አለ። ኦኬ። ያንን ልታውቁ ነው የምፈልጋችሁ። ብዙዎቻችሁ መጽሐፍ ቅዱስ አታነቡም። ብዙዎቻችሁ ትዝም አይላችሁ፣ ምንም ቀና ብላችሁ ነው ቄሱ የነገራችሁ ሰምታችሁ ነው የምትሄዱት፣ ወይም ፓስተሩ የነገራችሁ ሰምታችሁ ነው የምትሄዱት። ጴንጤዎች የሚያው ናቸው። እነሱ አንደኛ ጣዖት አምላኪዎች ናቸው። ሰው ነው የሚያመልኩት። እነሱ ደግሞ ነገር ኦርቶዶክሶችም ሰው ያምልካሉ። ስለዚህ ሁለቱም ያው ናቸው። ሁለቱም ጊልቲ ናቸው እንደነገርኳቸው ያው ዘጠና ዘጠኝ ከመቶ ያልኳቸው ሃይማኖቶች በሙሉ በእንደዚህ ነገር ያምናሉ። ስለዚህ ምንም አንዱ ከአንዱ የተለየ ነገር ነው ማለት አልችልም። ያው አንዳንድ ነገሮቻቸው ትንሽ ይለያያሉ እንጂ አብዛኛው እንትናቸው ተመሳሳይ ነው። ታይነታቸው ተመሳሳይ ነው። እና ይህንን ልነግራችሁ ፈልጌ ነው። ፕሊስ፣ እኔ እንግዲህ ንቁ ነው የምላችሁ። አሁን ደሞ ስታይ ወይም ደሞ እግዚአብሔር አምላካችን የሚመለስበት ጊዜ ነው የደረሰ ነው ስለዚህ ሃይማኖቶቹ ሳይሆን ፎከስ ማድረግ ያለባችሁ እምነታችሁ፣ ከሱ ጋር ያላችሁ ግንኙነት ነው። እግዚአብሔር አምላክ ደግሞ ምንድን ያለው በምንም ነገር አትስሩ ነው ያለው አይደለ። በላይ በሰማይ ካለው በምድርም ካለው በውሃ ውስጥም ካለው ማናቸውንም አይነት ምሳሌ አድርገህ ወይም ደግሞ ስዕል አድርገህ አትስራ ወይም ደግሞ ቅርጻ ቅርጽ አትስራ እና እንደነሱ ደግሞ አትስገድላቸው፣ አታምለካቸው ነው የሚለው። ያው አንዱ ነገር ስዕል ማድረግ ነው፣ አንደኛው ደግሞ መስቀል ማድረግ ነው። እንደዛ ነገር አድርገህ አትስራ ነው የሚለው እግዚአብሔር አምላክ

አፓስተር ላይ ቀበላ አልሆነም፣ ይቅርታ። እንደዛ ከሆነ አንዳንድ ጊዜ ሳላስበው ብዙ ነገር ዲስከስ ማድረግ ስላለብኝ ሳላስበው ብዙ ነገር አወራለሁ። እና እንዳልኳችሁ እነዚህ ሰዎች ያንን ነገር ተከትለው ነው የሚዞሩት። ይህንን ነገር ይዞ ነው የሚዞሩት። ለምን አደረጉ ስት ካላችሁም፣ ቢከዚ የሚያመልኩት አምላክ እግዚአብሔር አምላክ አይደለም። ባይ ዘ ወይ፣ እነዚህ ቄሶቹ ያውቃሉ። ከላይ ያሉት ቄሶች ያውቃሉ። እታች ያሉት ምናምን እነዚህ አዳዲሶች ቄሶች ወይ ደግሞ ታች ምንም ስልጣን የሌላቸው ቄሶች እነሱ አያውቁም። አብዛኛዎቹ ከላይ ያሉት ግን ያውቃሉ፣ ማንን እያመለኩ እንደሆነ ያውቃሉ። ህዝቡ ፕሮፌን ይባላል አያውቅም። ህዝቡ መሀይም ነው፣ በጨለማ ነው የሚሄደው። እነሱ ህዝቡን የሚፈልጉት ገንዘብ ለመሰብሰብ ነው እና ፖለቲካ አጀንዳቸውን ለማስፋፋት ያው ህዝቡ ካለ ኃይል አለህ፣ ፓወር አለህ ማለት ነው። ከዛ አንጻር ነው እንጂ ሁሉም ሁሉም ሁሉም ያውቃሉ ማንን እንደሚያመልኩ ያውቃሉ። እግዚአብሔር አምላክን አይደለም፣ ወይ ደግሞ መጽሐፍ ቅዱስ ላይ ያለው ሰማይና ምድርን የፈጠረው የእስራኤልን አምላክ አይደለም። የነገርኳችሁ ነኝ አይደለም? እንደዛ ባይሆን ኑሮ ይህንን ነገር ተሸክሞ አይዞሩም ነበረ። ይሄ የስዋስቲካ ቡዳ ሃይማኖት ያላቸው ቡዲስቶች የሚያምልኩትን ስዋስቲካ ነገር ወይም ደግሞ ይሄ ጸማዘዘ ነገር ትናንት ያሳየኋቸውን ነገር ይዘው አይሽከረከሩም ነበረ። ቤተክርስቲያን ላይ አይለጥፉትም ነበረ። እነዚህ ስዕል የተባልኩት ማርያም እያላቸው ኪዳነ ምሕረት እያላቸው የምትሰግዱላት እሷ ማርያም አይደለችም። እሷ ኢሽታር ትባላለች፣ እናና ትባላለች በፊት በፊት በፊት ማርያም ከመወለዷ በፊት የነበረች ፍጥረት ነች። እሷ ያቺ ስዕል ቀጥላለች። ሌላ ጊዜ ያሳያቸዋለኝ። ስለ እሱ ደግሞ እናወራለን። ስለ ማርያም ስዕል ደግሞ እናወራለን። ስለ ክርስቶስ ስዕል እናወራለን። ማን ማን እንደሆኑ እነዚህ ሰዎች ያውቃሉ ነው የምላችሁ። እነዚህ ያሁን የክርስቶስ ስዕል ሄርሚስ ይባላል፣ ወይም ደግሞ ፐታ ይባላል፣ ወይም ደግሞ ፓን ይባላል፣ ወይም ደግሞ ኦሳይረስ ይባላል። ብዙ አይነት ስም አለው። በየክፍለ በየአገሩ ስትሄዱ የአገሩ ስሁ። ለምሳሌ ወደ ባቢሎን ስትሄዱ አንድ አይነት ስም አለው፣ ዳጎን ይባላል። ወደ ፍልስጤም ስትሄዱ ወደ ጣሊያን ስትሄዱ ጁፒተር ይባላል፣ ወይ ደግሞ ሳተርን ይባላል። ወደ አረብ ሀገር ስትሄዱ አላት አላህ ይባላል። ወደቨር እና እነዚህ ፍጥረቶች እነሱን ነው የሚያመልኩት። እነዚህ ሰዎች እነዚህ ቄሶች፣ አስተማሪዎች፣ ከላይ ያሉት ባለስልጣኖች ምናምን በሙሉ የሚያመልኩት እነሱን ነው። እሱ ማለት ደግሞ የዚህ ዓለም ንጉስ ማለት ነው። የዚህ ዓለም ገዢ ማለት ነው። ማን ነው የዚህ ዓለም ገዢ? ሰይጣን። ይሄ ዓለም ለሰይጣን ተሰጥቷል ይላል መጽሐፍ ቅዱስ፣ አይደለም እንዴ? ስለዚህ እሱን ነው የሚያመልኩት እነዚህ ሰዎች። ከሱ ትእዛዝ ውጪ አይወጡም። መጽሐፍ ቅዱስን የሚያስተምሯችሁ ለማስመሰል ነው። አይታችሁ ከሆነ አሁን አሁን መጽሐፍ ቅዱስ ብዙ አያስተምሩም፣ አይደለም እንዴ? ዝም ብሎ መተጠዋት ተነስተው ይላሉ ኢላሉ ጴንጤዎች ጋር ስትሄዱ ደግሞ ምንድን ነው? ፈውስ ፈው ኩኝ ከሌ ከሌ እንደዚህ አለ መኪና ይገዛልሃል፣ በዚህ ወጥቶ በዚህ ትገባለህ፣ ምን የመሰለች ሚስት ታመጣለህ፣ ምናምንቴ 15 ሚሊዮን ብር አካውንት ውስጥ ይገባል ምናምን። እንደዛ ነው የሚሏቸው አይደለም እንደ አንድ እንኳ መጽሐፍ ቅዱስ በስነ ስርዓት አያስተምሩም። ያ የሚያሳያችሁ ምንድን ነው? ህዝቡ መስማት የሚፈልገው ምንድን ነው ያውቃሉ፣ ምን መስማት እንደሚፈልግ የዚህን ዓለም ነገር መስማት ነው የሚፈልገው። ስለ ሰማያዊ ዓለም ስለ ሰማያዊ ዓለም ወይ ደግሞ ስለ ሰማያዊ መንግስት ምንም ነገር መስማት አይፈልግም፣ ህዝቡ እንቅልፉ ነው የሚመጣው። ስለ መጽሐፍ ቅዱስ መስበክ ብትጀምር እንቅልፉ ይመጣል። ከዛም አንፃር እነዚህ ሰዎችም ደግሞ የሚፈልጉት ያንን ስለሆነ እነዚህ ቄሶቹ፣ ጳጳሶቹ ምናምን የሚያስተምሩት ምንድን ነው? ምንም የሚረባ ነገር አያስተምሩም። መጽሐፍ ቅዱስ ላይ ያለ ነገር በስነስርዓት አያስተምሩም። ካስተማሩ ደግሞ ዋሽተው የራሳቸውን ነገር ጨማምሮበት እናንተን ለመሸወድ። ምክንያቱም እናንተ ዞር ብላችሁ ሄዳችሁ እንደማታጣሩ ቼክ እንደማታደርጉ ስለሚያውቁ ያንን ነገር ለፍልፎ ይልኳቸዋል። እነሱ እንዴት ነው እናንተ የምታዩቸው እነዚህ ቄሶች ፓስተሮች የምታዩቸው፣ ልክ እንዴት ነው በቃ የመንግስተ ሰማይ ቁልፍ ያላቸው ነው የሚመስለው። እንዴት ነው አንዱ ፌመስ የሆነ ፓስተር መጣት ሲባል ማግድነስ ቤተክርስቲያን ቦታ የለም እንደዚሁ አንድ ኦርቶዶክስ ፌመስ ፓትሪያርኩ መጣ ምናምን ከተባለ በቃ እሱ የተናገረውን ነገር እንደ ጻድቅ አድርጋቸው ነው የምታዩት። እነዚህ ሰዎች ግን ጻድቃን አይደሉም። እነዚህ ሰዎች ዊክድ ናቸው። እነዚህ ሰዎች በጣም አባሙ ነው የሆነ ነገር የሚሰሩ የተረገሙ ፍጥረቶች ናቸው። አይ ነው አይ ዶን ኬር። እናንተ ከቅር ካላችሁ የራሳችሁ ጉዳይ። አይ ዶን ኬር፣ እውነት ከመናገር ወደኋላ አደለም መሆን ያለበትን መናገር አለብኝ። እውነቱን መናገር አለብኝ። እኔ ራሴ ኦርቶዶክስ ነበርኩኝ። ከኦርቶዶክስ ወጣሁ። ክርስቲያን ማለት ነው፣ ክርስቲያን ነበርኩኝ። ጴንጤም ጋር ትንሽ ገብቼ ዳብል አርጌ ምናምን ለረጅም ጊዜ አክቹዋሊ ጴንጤን የነበርኩት እና ያን ጊዜ መጽሐፍ ቅዱስን ልክ እንዴት ነው ሁሉም ሰው እንደሚያደርገው፣ አሁን ነካ ነካ ነው ማድረገው የነበር። በደንብ አላጠናም ነበር ፓስቶር የነገረኝን ነገር ሰምቼ በቃ በሱ ነው የሚሄደዋ። ክርስቶስ ሙቶልኛል መንግስት ሰማያት ትገባለሁ ምናምን ምናምን ያልኩኝ በቃ ጌታ ጌታ ኢየሱስ ኢየሱስ ያልኩ መጨፈር ነው የነበረው ወይም ደግሞ መዘመር ነው የነበረው። በኋላ ላይ ግን የምንመጣ መሰላችሁ የዛሬ አምስት ስድስት ዓመት አካባቢ ነው መጽሐፍ ቅዱስን በዕብራይስጥ ማንበብ ጀመርኩ። የዕብራይስጥ ቋንቋ አጥንቼ ተምሬ በእሱ መጽሐፍ ቅዱስን ማንበብ ጀመርኩኝ። ማጥናት ማለት ነው፣ ማንበብ ስላችሁ እያጠናሁ ማለት ነው። ከመጀመሪያ ጀምሮ፣ ከኦሪት ዘፍጥረት ጀምሮ እስከ መጨረሻ ድረስ ማንበብ ጀመርኩኝ፣ ማጥናት ጀመርኩኝ በደንብ አድርጌ እና ብዙ ነገሮች በእንግሊዝኛ ሲተረጉሙ የነበሩት ነገሮች ላይ ከእብራይቱን ስታነቡት በጣም ብዙ የተለያዩ ነገሮች አሉ። በጣም የተዋሹ ነገሮች አሉ። ስለ ድንግል ምናምን የሚናገረው አሁን ለምሳሌ እዛ ቦታ ላይ ውሸት ነው። ድንግል የሚል ቃል የለም እዛ ውስጥ። ስለ ክርስቶስ ነው የሚናገረው የሚሉት ነገር በሙሉ አይደለም ውሸት ነው ማለት። ይሄ ብሉ ኪዳን ላይ ያለው ማለት ነው። ብሉ ኪዳን ላይ ኢየሱስ አለ ብሎ የሚናገሩት ማዓት ነገር አለ። እዛ ላይ ክርስቶስ የለም። አዲስ ኪዳን ውስጥ ብቻ ነው ክርስቶስ ያለው። እና ብዙ ነገሮችን በዕብራይስጥ ሳነበው በጣም በጣም በጣም በጣም የደነገጥኩት፣ በጣም ብዙ ነገሮች ተከፈቱ፣ አይኔ በራለኝ፣ ብዙ ነገሮችን ማየት ጀመርክን። ከዛም በኋላ እርም ብዬ ከክርስትና ሃይማኖት ወጣሁ። አሁን ሃይማኖትህ ምንድን ነው ብትሉኝ፣ እኔ ሃይማኖት አልሰብክላችሁም። ሃይማኖት የለኝም እኔ ምንም የማመልከው ማምነው ሃይማኖት የለኝም። የምከተለው ሃይማኖት የለኝም። ከዚ ሃይማኖት ሰው ሰራሽ ነው። ኦርቶዶክስን የፈጠረው ሰው ነው። ካቶሊክን የፈጠረው ሰው ነው። እግዚአብሔር አምላክ ሃይማኖት አልሰብክም። እሱ የሰጠን ምንድን ነው? 613 ህግ ሰጠን። ያንን ህጌን ተከተሉን ያለው አርጉ፣ ያልኳችሁን አድርጉ። እሱን ካደረጋችሁ ዳስ ማምለክ ያለብን አንድ እግዚአብሔር አምላካችንን ነው። የእሱን ህግ ከተከተልን በቃ አለቀ። ሌላ የሚጠበቅብን ነገር የለም። ሰንበትን አክሩ ይላል። እንደዚህ አምስት በዓላት አሉ፣ በዓል እንኳ ሳይሆን አውደ ዓመቶች አሉ። እነሱ አምስት አውደ ዓመቶችን መጽሐፍ ቅዱስ በተነገረው በዘሌዋውያን የሚለው ጋ በሱ መሰረት መከተል አለብን። በሱ መሰረት ማክበር አለብን። እግዚአብሔር አምላክ የሰጠንን በዓሎች ማለት ነው አውደ ዓመቶች ማለት ነው። ከዛ በተረፈ ጾም ጸሎት ማድረግ አለብን ምናምን እንደዛ እንደዛ ነገር ኦኬ። እንደነገርኳችሁ ሁሉም ይሄ የሚደረገው ነገር ቄሶችና ፓስተሮች ወይ ደግሞ እነዚህ የሃይማኖት አባቶች የሚያደርጉት ነገር በሙሉ የውሸት ነው ብያቸዋለሁ። የሚያመልኩት አምላክ የተለየ አምላክ ነው። የመጽሐፍ ቅዱስን አምላክ ወይም የእስራኤልን አምላክ አያመልኩም። እነሱ እነሱ የሚያመልኩት አምላክ የፍልስጤሞችን አምላክ ዴጓን ይባላል፣ ወይም ደግሞ ሳተርን ይባላል፣ ወይ ደግሞ ፓን ይባላል፣ ኦሳይረስ ይባላል፣ ሆሩስ ይባላል። ማዕት ስም አለው። ማነው ዳዮናይስስ፣ ሄርሚስ፣ ማዕት ስም አለው። ኦኬ ሳተርን፣ እነዛ እነሱን ነው የሚያመልኩት። እና ለዛ ያንን ነገር ማወቅ አለባችሁ። ያንን ነገር አውቃችሁ እንትን ማለት አለባችሁ፣ መመለስ አለባችሁ፣ ወደ አምላካችሁ መመለስ አለባችሁ። ሰማይና ምድርን የፈጠረው እግዚአብሔር አምላክ ብቻ ነው የሚመለከው። እግዚአብሔር አምላክ ብቻ ነው የሚመለከው። እግዚአብሔር አምላክ ብቻ ነው የሚመለከው። ሌላም የሚመለክ የለም። እግዚአብሔር አምላክ ሲናገር ከአጠገቤ ማንም የለም ይላል። ሰማይና ምድርን የፈጠርኩት ብቻዬን ነው፣ ነው የሚለው። አጠገቤ ማንም የለም፣ ወደፊት አልነበረም፣ በፊት ኋላ አልነበረም፣ አሁን ማንም የለም፣ ወደፊትም ማንም አይኖርም። ለብቻዬን ነው ዙፋን ላይ ያለሁት፣ ለብቻዬን ነው፣ አጠገቤ ማንም የለም ነው የሚለው እግዚአብሔር አምላክ። ያንን አይታችሁ ከዛ በኋላ ክርስቶስ እግዚአብሔር ቀኝ ላይ ተቀመጠ ምናምን ብትሉኝ ያልሰማችሁም? ዋንስ ጌን ይሄ ነገር ይደብራችሁ ይችላል ግን፣ እውነቱ እውነት ነው። እኔን እመኑኝ ያላችሁ ወዲያውኑ ግንምን ግን ምን ማድረግ አለባችሁ መሰላችሁ? ሄዳችሁ አንብቡት። እኔ ጥቅሶቹ ምናምን ነው እቹን ጽፈላችኋለሁ። አንዳንድ ጊዜ ሆይ ሳስተምር ደግሞ እነሱ እየጠቀስኩ ኔክስት ታይም እንደውም መጽሐፍ ቅዱስ አስተምራለሁ እና ያንን ነገር እየጠቀስኩ አሳልፋለሁ። ኤኒዌይስ ይቅርታ በጣም አረዘምኩባችሁ ሳላስቡ ብዙ ነገር አወራው። ኤኒዌይስ በቃ ያለኝ እንትን እሱ ነው መልእክት እሱ ነው። አይሆፕ ተምራችሁበታል፣ ጥሩ ነገር ታገኙበታላችሁ ብዬ አስባለሁኝ። ኔክስት ታይም እስከምንገናኝ ድረስ እንግዲህ ፒስ